ሴቶች ነበሩ እድሜያቸውን እስከ ዛሬ በመቀነስ የሚታወቁት። አሁን አሁን ወንዶችም ጀምረዋል። እስከ ዛሬ ምን ሰራህ የሚባለው ነገር እያሸማቀቃቸው እስከ ዛሬ ምን ሰራህ የሚባለው ነገር እያሸማቀቃቸው ስለሆነ እኔ ገና በሀያ ሁለት ዓመት የመጨነቅ አለብኝ ነው እያሉ ነው። ሰላሳ ስምንት ዓመት እኮ ነው። በመንገድ ላይ ቁጭ ያለው ጌም ዞን ተገትሮ የሚለው የጃምቡ አንገት ያነቀው ጫት የሚያላምጠው ከእናቱ መሳቢያ ብር እየቀሸበ የሚሄደው ለከወጣትነት እድሜው እየበረረ ነሯል። እስከ ዛሬ ሌላ የኛ ገር ባህል እንደ ምንድነው? እድሜሽ ሄደኮ እንደ እድሜ ሄደኮ የሚባለው ምን ካላደረገ ነው? ካላገባ ልጅ ካልወለደ፣ እንደሱ ደሞ ወልዶ ካላስራበ ወልዶ ካላስራበ ወልዶ ካልሸጠ ወደ ውጭ ቆመ ቀረ እኮ